እናትም፣ አባትም፣ ወንድምም፣ እህትም አይገናኙም። ሶስት ነገሮች ለሰው ልጅ አልሰጣም። ዝናብ ካልዘነበ መኖር አይችልም። ዝናብ ከመጠን በላይም ከዘነበ መኖር አይችልም። አባገዳ ወይም ሀዩ ወይም የአካባቢው ባለቤት ራሱንም አካባቢውን በመመረቅ ይጀምራል። ነጋ ነው የሚለመነው፣ ማንም የሚለመን የለም። ፖለቲከኞቹ የተቀሩት 360 ቀኖቹን ይጠቀምበታል። አምስቱን ቀን ለእኛ ይተውልን። ዓለማችን በቴክኖሎጂ እድገትና በምርምር ልዕቀት ከፍተኛ ደረጃ ላይ ደርሷል። የሰው ልጆች የኑሮ ዘይቤም በዚያው መጠን ተቀይሯል። የቴክኖሎጂ እድገቱና የምርምር ልዕቀቱ ዓለም አንድ መንደር እንድትሆን አድርጓታል። ምናባዊ ሀሳብን በአርቴፊሻል ኢንተለጀንስ ወደ እውነታ መቀየርም ተጀምሯል። ያም ሆኖ የሰው ልጅ ዛሬም የተፈጥሮ አደጋዎችን የማስቀረት አቅም የለውም። ከአየር ንብረት መለዋወጥ ጋር ተያይዞ በየዓመቱ በኢኮኖሚና በቴክኖሎጂ እድገት ከፍተኛ ደረጃ ላይ የደረሱ ሀገራት ሳይቀሩ በጉርፍ አደጋ ይጥለቀለቃሉ። በማዕበል በአውሉ ንፋስና በእሳት አደጋ ለከፋ ጉዳት ይዳረጋሉ። ድርቅና የበረዶ መቅለጥም እያስከተለ ያለው ጉዳት የከፋ ነው። የኦሮሞ አባቶች አንድ ጽኑ እምነት አላቸው። ሰው የተፈጥሮ አደጋዎችን ማስቀረት እንደማይችል በአባቶቹ እምነት የሰው ልጅ ሶስት ነገሮች ላይ እንዲያዝ ሥልጣን አልተሰጠውም። አንደኛ ውሃ፣ ሁለተኛ ንፋት፣ ሶስተኛ እሳት። ይሄ ኃይለኛ ጉልበት ያለውን ለሰው ልጅ አልሰጠም። እነኚህ ሶስቱን ነገሮች በዚሁ ነው እግዚአብሔር የሰውን ፍጡር የሚቆጣጠረ የተፈጥሮ አደጋዎችን ብቸኛ የመከላከያ መንገድ ዋቃ ብቻ እንደሆነ የኦሮሞ አባቶች ያምናሉ። አደጋ እንዳይከሰት አስቀድሞ ዋቃን ይማጸናሉ። ከአደጋ ስለሚታደጋቸውም ያመሰግናሉ። ይህ የልመና እንዲሁም የምስጋና ስርዓት ኢሬቻ በመባል ይታወቃል። ኢሬቻ ማለት በጎ የሆነውን ስጦታ ለተሻለ ዋጋ የመስጠት ተግባር ማለት ኢሬቻ ላደረሰ ፈጣሪ ምስጋና የምታቀርብበት ነው። ኦሮሞ ድርቅ ሲከሰት ከፍ ያለ ቦታ ወይንም ተራራ ላይ ወጥቶ ፈጣሪውን ይማጸናል። ይህ በተራራ ላይ የሚካሄድ የምልጃ ስርዓት ኢሬቻ ቱሉ በመባል ይታወቃል። ምንም ነገር ሳይዘንብክ ተካለ እግዚኦ ይባላል። ለምን ሰው ይጠፋል፣ ከብት ይጠፋል፣ አትክልት ይጠፋል፣ ብዙ ነገር ስለሚጠፋ ወቅቱን ጠብቆ እንዲዘንብ ይለመናል። በየዓመቱ መስከረም መጨረሻ ሳምንት በወንዞችና በሐይቆች ዳር የሚከበረው ኢሬቻ ደግሞ ኢሬቻ መልካ በመባል ይታወቃል። ይሄ በመልካ ላይ የምናረገው የምዝጋና ነው። በኦሮሞ የክረምት ወር በጨለማ ይመሰላል። ዝናብ ነጭና ጥቁር እንደሚያበቅል ሁሉ በርካታ ችግሮችንም ይዞ ሊመጣ ይችላል። ክረምት ላይ ጨለማ ነው። ዳመና ያስቸግራል፣ ጎሙ ያስቸግራል፣ በረዶ ይጥላል። ንፋስ ኃይለኛ ንፋስ አለ፣ የመሬት መንሸራተት አለ፣ ውርጭ አለ፣ ወንዞች የወንዝ ሙላት የጎርፍ አለ፣ የጎርፍ መጠለቅለቅ አለ። ዝናብ የከፋ ችግር ይዞ እንዳይመጣ አስቀድመው ይለምናሉ። ዝናብ ለገበሬ፣ ዝናብ ለሰብል፣ ላለው ከብት ለሚያረባው ዝናብ ሕይወቱ ነው። ዝናብ ካልዘነበ መኖር አይችልም። ዝናብ ከመጠን በላይም ከዘነበ መኖር አይችልም። ምክንያቱም በጣም ከመጠን በላይ ከዘነበ ያን አዝመራ ያጠፈዋል። በኦሮምኛ ሲለመን ያዋቀዮ ሮብዴኑን ቶርቶርሲኒ ቦንቴ ኑሎንሲኒ ይድ ከመጠን በላይ ዘንበህ አታበስብሰን፣ ከልክ በላይ አልፈ ከልክ በታች አልፈም አታድርቀን ነው የሚባለው። ሐምሌ ላይ ከፍተኛ እንትን ፍንዳታ አለ። ከፍተኛ ፍንዳታ፣ ከፍተኛ ዝናብ አለ፣ ከፍተኛ ጎርፍ አለ። ሰው ክረምት ከገባ አይገናኝም። እናትም አባትም፣ ወንድምም እህትም አይገናኙም። ከማዶ ያለው ማዶ ይቀራል፣ ከወዲ ያለው ወደዚሁ ነው የሚመጣው። 24 ሰዓት በሚዘንብበት በሚዘንብበት ሰዓት ሰው ሊገናኝ አይችልም። እንስሳቱን ወደ መሰማሪያ ቦታ ሊያደርስ አይችልም። ተፈጥሮ አስቸጋሪ ነው። ከመንገድ ላይ ደግሞ ልጆቹን ትልካል። ራስ ክት ይሄዳል። በመንገድ ላይ ደግሞ መጥፎ በረዶ ያጋጥማል፣ መጥፎ ውርጭ ያጋጥማል፣ መጥፎ ዝናባ አጋጥማል፣ መጥፎ ጎርፍ ያጋጥምና ይሻገራለሁ ስትል በውሃ ትጠቃል። ብዙ ነገሮች አለ። እንደ ደረቁ እንደ ቦናው ወጥቶ ዝጎ አይባልም። ያው በቤት ነው። እባክ ተለመነን፣ ከልክ አትለፍብን፣ ከመጠን በላይ ዘንበህ አታበስብሰን አታበስብሰን ማለት ከልክ በላይ አልፈህ አታጥፋን ነው። ከልክ በላይም ከዘነበ ይጠፋል፣ ጎርፍ ይወስዳል፣ መሬቶች ይበላሻሉ፣ ሰብሎች ይጠፋሉ። ከልክ በላይም ዘንበህ አታጥፋን ተብሎ በሽማግሌዎች እንጂ አደባባይ ወጥቶ እንደ በጋ አይለምንም። ወደ ናሴ ስንመጣ እየቀነሰ ይመጣ ያንን ሁሉ በእኛ ልናርግ አንችሉም፣ በእግዚአብሔር ነው ወንዙ ሙላቱ ወርዶ መሬቱ ደርቆ በሰላም አገናኘን የሚለውን ያን ዘመን ነው የሚገናኙት። ያ ውሃ ወርዶ ወደ ቦታው ተመልሶ ወንዙ አሁን ያለበት ላይ ሲደርስ ነው የሚገናኙት። ልመናቸውን ሰምቶ ለሚሰጣቸው በረከት መልካ በመውረድ በጋራ ያመሰግናሉ። ለአደራ እያል ነው ከመጠን በላይ እንዳታጠፋን ብለን ለምነነዋል። አሁን ደግሞ ከድፍርስ ወደ ንጹህ አወጣህን፣ ከጨለማ ወደ ብርሃን አወጣህን፣ ከባዶ መሬት ወደ አረንጓዴ ለወጥከን ከሚለው ወደዛ ምስጋና ነው የሚካሄደው። ወደ መስከረም ማባቻ ወንዝ ጅረቱ ጎሎ፣ መሬቱ አረንጓዴን ለብሶ አበባ ፈክቶ፣ ወንዝ ሸንተረሩ በአበባዎቹ ተውቦ፣ መሬቱ አረንጓዴን ለብሶ የተዘራው በቅሎ ምስጋና ለማቅረብ ወደ ወደ መልካ ትመጣለህ። የተለያየ ዜማ እያዜሙ ህፃናቶች ቀድማሉ። ከህፃናቱ ቀጥሎ ደግሞ እናቶች አለ። ከእናቶች ቀጥሎ ወጣት ልጃገረዶች፣ ወጣት ወጣቶች፣ ቀጥሎ ደግሞ ጃርሰ ጭፍሬ፣ ጃርቲ ጭፍሬ አዛውንቶች፣ ቀጥሎ ደግሞ አባ ገዳዎች የደረሱት እንደየ ሁኔታቸው እያዜሙ የሞጓዙበት ሁኔታ ለበደል ነው ይቅርታ፣ ለ እንዲበጀው ደግሞ አደራን በእግዚአብሔር ላይ የሚያኖርበት ወቅት ነው። ስላከረመው እህሉ ስላዘረዘረበትም የሰጠውን ክረምትን በጨለማ ይመስሉታል። ያንን ከክረምት ጨለማ ወጥቶ ወደ ብርሃን ማየት በሚጀምርበት ለዛ ደግሞ ህይወትን የሚያስደምሙ ህይወትን የሚያስደስቱ አደይ አበባዎች ኬሎ የምንለው ማለት ሳሮች ደግሞ አብበው በጣም ልዩ ተስፋ የምታይበት በማየት ብቻ በሚደሰትበት ሰዓት የራሱን ስነ ልቦና ሙሉ በሙሉ ለመገንባት ከእግዚአብሔር ጋር መነጋገር ተገቢ መሆኑን በኦሮሞ ፍልስፍና ውስጣል። ይሄንን ፍልስፍና ነው እንግዲህ እዚህ የሚተረገብሩት። ለዛ ነው ለዚህ ያደረስከን ፈጣሪ ተመስገን። ስለዚህ ያ ደግሞ ከምን ይጀምራል? ከምርቃት ነው የሚጀምረው ይዋኒ ነጋ ለፍቲ ነጋ ዋኒ ነጋ ለፍቲ ነጋ ዋኒ ነጋ ለፍቲ ነጋ ዋቀለፈ ጅዱቲ ሳወ ነጋ ዋቀለፈ ጅዱቲ ነምኒ ነጋ ነገኝቲ ቴ ቢያሃ ኢቲቹ ነጋ ጀቹ ዋን ጉዳ ነገኝ ነገኝ ኢልሞነ ማቲያ ነው አፈች ብራ ሜል ጃ ሜል ጃ ነው አፈች ብራን ቀሩ ቀሩ ነው አፈች ብራን ዳይማ ሆፎልቲ ዋቃ ለፋያታቱፍ ሆፎልቲ ዋቃ ለፋያታቱፍ ነገ ምርቃት ሁለት አይና አንዱ ፋቲ ይባላል። ፋቲ ማለት በር መክፈቻ ማለት ነው። ይህ በር መክፈቻ አባ ገዳ ወይም ሀዩ ወይም የአከባቢው ባለቤት ራሱንም አከባቢውም በመመረቅ ይጀምራል። ለምሳሌ በሰላም ያዋለን በሰላም ያሳደረን አን ነገ ያኑ ኦልቼ ነገ ያኑ አቡ ዳቪ ሰበቢኑ አለ ጉያለ የሚመርቀው ምርቃት የፋቲ ምርቃት ይባላል። ይሄ ማለት ሀገርንም ህዝብንም ምድሩንም የምትመርቅበት ማለት። ሁለተኛው ምርቃት ኤ በመረባ ይባላል። በመረባ መረባ ማለት አባት ልጁን ስ የሚመርቅበት፣ ልጁ ደግሞ አሚን ብሎ የሚቀበልበት፣ አዩ ወገኑን የሚመርቅበት ነጋ ንገላ ኦፍ ከላ ገረቄ ኬስን አንገላ ቆሬ ጉፉን ስንን አርግን ሲባል አሚን ተብሎ የሚቀበለው ማለት ነው። አሚን ማለት ኤት በመረባ ይባላል። መረባ ማለት ይሁንልኝ ማለት ነው ትርጉሙ። ለተራራ አይሰገድም፣ ለውሃ አይሰገድም፣ ለውሃም አይሰገድም። እግዚአብሔር ኖ ኦሮሞውን ደግሞ ዋቃ ኖ እምሎ ዋቃ ተኩቻ ኖ እምሎ እሱ ነው የሚለመነው። ማንም የሚለመን የለም። ተራራውም አይለመንም መቆሚያ እንጂ ወንዙም አይለመንም መቆሚያ እንጂ። ውሃ የህይወት ማቆያ፣ ትልቁ ተፈጥሯዊ ሀብት። ከዚህ አንጻር በእስልምና ብንሄድ ዘምዘም ይባላል፣ ጸበል ማለት ነው። በክርስትና ብንሄድ ጸበል ይባላል። ስለዚህ ውሃ ለሰው ጎጂ ከሆነ ነገር ጋር ምንም ግንኙነት የለም። ሆረ ማለት ጸበል ማለት ነው። ሌላ ትርጉም የለም። ስለዚህ ለዚህ ነው ኦሮሞ ይሄንን የውሃ ቦታ ንጹሁን ሰፈር ትልቁ የእግዚአብሔር ስጦታ የሆነውን ያን ቦታ ላይ የረገጠ የኖረበት የሄዶ የጠጣ ከብት ይረባል። ይሄ ማለት ንጹህ ነው ማለት ነው። ይሄንን ንጹህ ቦታ ለእግዚአብሔር ለይቶ እንደገና እንዲጎለብት ማድረግ ትልቅ በረከት ነው ብሎ ነው የሚያስበው የኦሮሞ ህዝብ ከሲዳማ ከቤኒሻንጉል ከጋምቤላ ከሱማሌ ከአፋር ከአማራ ሁሉም ይታደሙበታል። እሬቻ ስሙ ራሱ እርቅ ማለት ነው። እሬቻ ማለት አንድነት ማለት ነው። እሬቻ ማለት ፍቅርና ሰላም ማለት ነው። እሬቻ ወገን አይለይም፣ ጎሳ አይለይም። እሬቻ የማንም ነው፣ ማንም ሰው ነው። ለእግዚአብሔር ምስጋናውን የሚያደርሰው ለፈጣሪው ምስጋና ማድረስ ነው። በኢሬቻ አንዱ የሌላውን አለባበስና ጭፈራ የማየት ዕድልንም ያገኛል፣ በቅርበት ይተዋወቃል። ይህ ማለት ደግሞ ማህበራዊ ፋይዳው የጎላ ነው ማለት ነው። ሁሉም የማህበረሰብ ክፍሎች የሚሳተፉበት ብሔር ብሔረሰብ የሚሳተፍበት ከሀገር ውጭም ከሀገር ውስጥም ሰው ሁሉም ሰው በምንም ሳይል በዘርም ሳይለይ የሚሳተፍበት ስለሆነ አንደኛ እርስ በርስ ትስስርን ያጠናክራል፣ ማህበራዊ ትስስራችን ያጠናክራል። የእርስ በርስ ባህላችን እንድንተዋወቅ እድል ይፈጥራል። እንድንተዋወቅ፣ እንድንቀራረብ፣ እንድንዋደድ አጋጣሚዎች፣ ጥሩ አጋጣሚ ስለሆኑ ይሄ አንድ ማህበራዊ ትስስሩን ከማጠናከር አኳያ ያለው ፋይዳ ነው። ከዚህ በፊት የማይተዋወቀው የኦሮሞ ህዝብ አሁን ይተዋወቃል። አንድ ከዚህ በፊት ኦሮሞን ህዝብ የማያውቁ ሌሎች ሰዎች ኦሮሞን አውቆታል። ስለዚህ አሁን ብዙዎቹ በነፃነት አእምሮ የሚያስቡ ኢትዮጵያውያን ውንቁ ኢትዮጵያውያን ምሁርም ብለው ምንም ብለው? ያልተማረውም በለው አሁን በጥርጣሬ ሳይሆን በፍቅርና እውነትም ባህላችን ነው ወደሚል መጥቶ ህዝብ እንድታዋወቅ እንዲፈቃቀር አብሮ እንዲገናኝ አድርጓል። እሬቻ ያለው ኢኮኖሚያዊ ፋይዳም የላቀ ነው። በአዲስ አበባ ሆራ ፊንፊኔ እንደዚሁም በቢሾፍቱ በሚከበረው የእሬቻ መልካ ላይ ለመሳተፍ በሚሊዮን የሚቆጠር ህዝብ ወደ ሁለቱ ከተሞች ይተማል። አዲስ አበባና ቢሾፍቱ የሚደርሱት ደግሞ ብዙ ከተሞችን በማቆራረጥ ነው። ስለሆነም ትራንስፖርት ሰጪ አካላት፣ በየደረጃው የሚገኙ ሆቴሎች፣ የባህል ልብስ ሻጮችና ሌሎች ነጋዴዎች ተጠቃሚዎች ናቸው። በኢኮኖሚ ላይ የሚያመጣ ተጽዕኖ በጣም ትልቅ ነው። በሚሊዮን የሚቆጠር አስር ሚሊዮን ህዝብ ነው እዚህ ከተማ የሚመጣ እታች ሌስትሮ ከሚሰሩ ሱቅ በደረቴ ከሚሰሩ ጀምሮ እስከ ከፍተኛ ፋይፍ ስታር ሆቴሎች እስከ አምስት ኮከብ ያሉ ሆቴሎች ገበያ አለው። ይሄ የስራ እድልን ከመፍጠር አኳያ የከተማ ገቢን ከማሳደግ አኳያ በጣም ከፍተኛ ሚና አለው። ለህብረተሰቡ ማለት እዛን ቀን የማይሰራ ሰው እኮ የለም። እዛን ቀን እኮ መንገድ ላይ ወጥቶ ምግብ የማይሸጥ የለም። እዛን ቀን እኮ በሱቁም በየመንገዱም የባህል ልብስ እኮ ማይሸጥ የለም። ይሄ ከፍተኛ ገበያን ይፈጥራል። የአንድ ሀገር አንዱ የኢኮኖሚ ምንጭ ወይም የሀብት ምንጭ ቱሪዝም። ቱሪዝም ሁለት ናቸው። የሀገር ውስጥ ቱሪዝም ወይም ዶማስቲክ ቱሪዝም የምንለው አለ፣ አገር አቀፋዊ ወይም ደግሞ የውጭ ቱሪዝም የምንለው አለ። ይሄ ቱሪዝም ሲካሄድ ትልቅ የኢኮኖሚ ፍሰት አለ። ትልቅ የኢኮኖሚ ይሄ ኢኮኖሚ ፍሰት በተለይ ብዙዎቹ መንቀሳቀሻ ያጡ ድሃ እናቶች፣ ድሃ ልጆች፣ ደብተር መግዣ ያጡ ልጆች ከማስትካ ከትንሿ ሶፍት ጀምሮ እስከ ትልቁ ራሳቸውን የቻሉ ኢንተርናሽናል ሆቴልስ፣ የቱሪዝም መዳረሻዎች ጥቅም ያገኛል። ይሄ ማለት የኢኮኖሚ ፍሰቱን ያሳልጠዋል ማለት ነው። የኢኮኖሚ ፍሰቱ መሳለጥ ለባለሀብቶችም በንግድ መንፈስ ውስጥ ላሉ ከሊስትሮ ጀምሮ፣ ከሱቅ በደረቴ ጀምሮ እስከ ትላልቅ ሱቆች፣ ትላልቅ ሱፐር ማርኬቶች ብዙ ገቢዎች የሚያገኙበት ከዚህ ጋር ተያይዞ የአመቱን የግብር ወጪ የሚሸፍኑበት ወቅት ቢሆን እነኚህ የኢሬቻ ወቅቶች ነው ችን ያሉት ከስተመሮቻችን በአግባቡን ለማስተናገድ በአግባቡን ለመቀበል እና ከዚህ ባሻገር ደግሞ ያለው ነገር ምንድነው ማድረግ ነው። እኛ ያው ኦሪየንቴሽን ለልጆቻችን ሰጥተናል። የዋጋ ጭማሪ፣ ምንም አይነት ጭማሪ እንዳናደርግ እንዳይኖረን ቁጭ ብለን ኦሪየንቴሽን አድርገናል ስብሰባ ላይ ይህንን ዝግጁ ሆነናል። ከስተመሮቻችን መጥተው ብቻ ተደስተው አምረው ደምቀው እንዲሄዱ ብቻ ነው እኛ እቅዳችን። እነዚህ ከስተመሮቻችን ተደስተው አምረው ጥረው በጣም ከምንም በላይ ተደስተው እንዲሄዱ ነው ጥረት እያደረግን ያለነው ነው። ተዘጋጅተናል። የእኛ ድርጅት ተሞክሮ ከዚህ በፊትም በነበሩት ዓመታት ላይ የኢሬቻ ባህል ከመድረሱ ከሳምንት በፊት ዝግጅትን የምንጀምር ይሆናል። ሩሞቻችንን፣ የስብሰባ አዳራሾቻችን፣ ሬስቶራንቶቻችን፣ ሁሉም ቦታ ላይ ዝግጁ ሆነን እንግዶቻችንን ለመቀበል እየጠበቅን እንገኛለን። ጥሩ ሰርቪስን፣ ጥሩ መስተንግዶ ለመስጠት ደግሞ ዝግጁ ነን። የአቶ ኢንተርናሽናል ሆቴል ከተማ ውስጥ አሉ ከሚባሉ ታላላቅ ሆቴሎች አንዱ ነው። ዝግጅቱንም በሚገባ አጠናቋል። እንግዶቹንም እየጠበቀ ነው። ከዚህ በፊት በተሻለ ድሮ ከተደረጉት ዝግጅቶች በተሻለ እና በተደራጀ መልኩ ስታፉንም አዘጋጅቷል። ከኋላ ሎጂስቲክሱም ሁሉም ነገር በተሟላ ሁኔታ ተዘጋጅቶ ነው ያለው። አሁንም እንግዶቻችንን እየጠበቅን ያለ ነው። ቡኪንግም ኦልሞስት ጨርሰናል። ትልቅ ፋይዳ አለው። ምክንያቱም ይሄ ፋይዳ ምንድን ነው? ያው አንደኛ ነጋዴው ተጠቃሚ ነው፣ ሁለተኛ ከተማም ድምቀት ነች፣ ድምቀት ይሰጠዋል፣ ሶስተኛ ደግሞ ያለው ከስተመር የሚመጣው ከስተመር በእኛ ተደስቶ አምሮ ደምቆ እንዲሄድ ነው ጥረት ማድረግ የሚገባው። ከእኛ የሚጠበቀው ከነጋዴው የሚጠበቀው ከስተመሩ እቅፍ ድግፍ አድርገው መቶ ብር ሊያወጣ ከሆነ የአንድ ሺህ ደስታ ሸምቶ እንዲሄድ ማድረግ አለበት። ኢሬቻን ከበፊት ጀምሮ የሚያውቅ ሆቴል ስለሆነ ለኢሬቻ እንግዶች እንደውም ከድሮ በተሻለ አሁን እንደውም ከኮሪደር ልማቱ ጋር በተያያዘ ብዙ ነገሮች ፋሲሊቴትድ ስለሆኑ በአሁኑ የተሻለ ዝግጅት ይኖረናል ብለን እናስባለን። ብዙም እንግዶች ይመጣሉ ብለን ስላሰብን በሰፊው ተዘጋጅተናል እና በፊቱ በተሻለ እንግዶቻችንን የባህል ምግቦችንም በባህል ምግቦች ላይ ስፔሻላይዝ እያደረግን እንደ ጨሮርሳ የተለያዩ ኦሮሞ ባህላዊ ምግቦችንም እያዘጋጀን ነው። እንዲሁም ደግሞ ለሬቻው ያስፈልጋሉ ያልናቸውን ማናቸውንም ነገሮች አሟልተን እንግዶቻችን ከቤት ወጥተው ቤትን ፊል እንዲያደርጉ ነው የተዘጋጀ ነው። ከቤት ወደ ቤት መተናል ብለው እንዲሉ ነው ያቱ እየተዘጋጀ ያለ። እንግዶቻችን በአብዛኛው የሚመጡት የውጭ ቱሪስቶችም አሉ የሀገር ውስጥም ጎብኚዎች አሉና፣ ሩሞቻችን ከኢሬቻ ከወራት በፊት ነው ቡክ የሚደረጉት ቀድመው በመያዝ እኛም ዝግጅት እንድናደርግ እድሉን ይሰጡናል። እንደዛ ነው የምንዘጋጀው። ከመጡ በኋላ ደግሞ ከኢሬቻ ዋዜማ ጀምሮ እስከ እለቱ ድረስ ቆንጆ ቆይታ ከኛ ጋር ይኖራቸዋሉ። ከተለያየ አሜሪካ ሀገሮች የተወሰኑ እንግዶች ቡክ ያደረጉ አሉ። ለእኛ ይሄ ፌስቲቫል መኖሩ እንደ ገቢ ምንጫችን ነው፣ ትልቅ የገቢ ምንጫችን ነው። ከዛ በተረፈም ደግሞ ባህላችንን እሴታችንን የምናስተዋውቅበትን ትልቅ መንገድ ነው የሚከፍትልን። ሆቴላችንን ለጎብኚዎች የምናሳይበት እድል ነው ለኛ። ከብሩን በተጨማሪ እድሎችን ይከፍትልናል። የመታየት የመጎብኘትና የማስተዋወቅ እድሎችን በደንብ ይከፍትልናል። ሌላ ዓለም ላይ እናያቸው የነበሩት አንዳንድ ትልልቅ ዝግጅቶች ወደ ቢሾፍቱ እየመጣ ነው አሁን። እንደገና ደግሞ በባህልና ቱሪዝሙ በኩል ደግሞ ስለ ማይስ ማይስ ቱሪዝም የሚባል አይነት ኮንሴፕት አለ እነ ቱሪዝምን እንደገና ይሄ ኮንፈረንስን ምን ወደዚህ ከተማ የማምጣት እና ህዝቡ ሞር አዌር በሆነ ቁጥር በጣም ተጠቃሚ የሆነ ብዙ አይነት የመንገድ ላይ ሰርቪሶች ብዙ ብዙ አይነት ሰርቪሶች አሁን ከተማው ላይ ከድሮ በተሻለ ለውጥ እየመጣ ነው እና ከተማዋ ከድሮ በበለጠ እያደገች ነው። በማይገመት ሁኔታ ነው ብሾፍቱ እያደገች ያለችው። አሁን የሚያስፈልገው ከከተማዋ ጋር አብሮ እኩል ማደግ መቻል ነው። ያንን ለማድረግ ነው፣ አብረን ኮፓፕ ለማድረግ አብረን እየሰራን ነው ያለ ነው። ከስተመር መጣ አንድ ከስተመር አስር ከስተመር እንዲመጣ ለማድረግ እንጂ አንድ ከስተመር ተከፍቶ ሄደ ማለት ይሄ በጣም መጥፎ ነው፣ ለነጋዴም ብቃት አይኖረም። ስለዚህ ነጋዴው ብቃት ሊኖረው የሚገባው ከስተመሩን እንደ እንቁ አድርጎ ሲዝ ተደስቶ ራሱም ይለካል፣ ህብረተሰቡ ይለካል። ስለዚህ የኔ እቅድ ይሄ ነው። አሁንም ዝግጁ ነን ከስተመሮቻችን በአግባቡ። ዝግጁ እንዲሆን የምፈልገው ኢትዮጵያ የበርካታ የሚዳሰሱና የማይዳሰሱ የቱሪስት መስህቦች ባለቤት ናት። ከማይዳሰሱት የቱሪስት መስህቦች መካከል አንዱ ደግሞ ኢሬቻ ነው። በዓሉ በየዓመቱ በደማቅ ሁኔታ መከበሩ ለሀገሪቱ ገጽታ ግንባታ ያለው ፋይዳም የላቀ ነው። በጣም ብዙ ሕዝብ የሚያሰባስቡ ፌስቲቫሎች በጣም ጥቂቶች ናቸው። ኢትዮጵያ አስር ሚሊዮን ሰው በአንድ ቀን በተመሳሳይ ሰዓት የሆነ ቦታ ላይ ተሰብስቦ እግዚአብሔርን አመስግኖ በደስታ በፍቅር ተጫውቶ ተደስቶ ተዝናንቶ የሚለያይበት ኢሬቻ ነው። ይሄ በጣም ትልቅ ነገር ነው። ለሀገሪቱ ገጽታ ግንባታ ኢትዮጵያ ሌሎች ሰዎች እንደሚያዩት ሌሎች ሰዎች እንደገምቱ እንደሚገምቱት ሳይሆን ኢትዮጵያ እንደዚህ አይነት ፌስቲቫል ማስተናገድ የምትችል ሀገር መሆኗ የሚያስመሰክር ከፍተኛ የሀገር ገጽታ ግንባታን የሚያሳድግ ስለሆነ በጣም ትልቅ ፋይዳ አለው ብዬ አምናለሁ። እንደዚህ አይነት እሴታቸውን ሳይለቁ ያሉ ባህላት ጥምቀትም በለው ፊቼ ጨንበላላም በለው ኢሬቻም ብለው፣ የመስቀል በዓልም ብለው፣ እንቁጣጣሽም ብለው፣ አሸንዳ ወይም ሻደይም ብለው መኖራቸው ለእኛ እንደ ኢትዮጵያውያን ትልቅ የቀዝታ ግንባታ በትክክልም ዘላንድ ኦፍ ኦሪጂን ወይም የሰው ዘር መገኛ ነን የሚለውን ልዕልናችን በትክክል የሚያረጋግጡ ነው። የእሬቻ በዓልን ለማክበር ወደ መልካ የሚሄድ ሰው አስቀድሞ እርቅ ማውረድ ይጠበቅበታል። ልቡም ከቂም በቀል ነፃ መሆን አለበት። እሬቻ ከመሄዳችን በፊት የተጣላ ሰው ካለ እንዶ በተለያዩ ምክንያት ቅሬታ ያላቸው ሰዎች ካሉ እርቅ ይፈጽማሉ፣ ይታረቃሉ። ታርቆ ከታረቁ በኋላ በአንድነት ንጹህ ውሃ ሆኖ ራሳቸውን ንጹህ የባህል ልብስ ለብሶ ልባቸውንም ንጹህ አድርጎ ወደ እሬቻ ይሄዳለሁ። እሬቻ በጎሚ በቅሬታ አይከድም። ጎረቤት ለጎረቤት ተጣልቶ ከሆነ መጀመሪያ እዚህ እርቅ አርጎ ጎረቤት እከሌና እከሌ አይዋድም ተባብሎ ተጠቋቁሞ ያን ሰፈር ሽማግሌ ጠርቶ ሁሉንም ቅሬታ አንስቶ አስታርቆ ነው ወደ እሬቻ የሚከደው። የጥሩ መሳሪያና ስለት ያለው መሳሪያም ደግሞ መያዝ የለበትም። የበዓሉ ታዳሚዎች ወደ እሬፈና የሚመጡት ወደ ኢሬቻ የሚመጡት መያዝ ያለባቸው ሶስት ነገሮች አሉ። አንደኛ በጭንቅላታቸው ምዝጋና ነው መያዝ አለባቸው። ምዝጋና በልባቸው ይቅርባይነትን ነው መያዝ አለባቸው፣ ይቅርታ በእጃቸው ሳርን ነው መያዝ አለባቸው፣ ለምለም ሳር። እነዚህ ሶስት ነገሮች ብቻ ነው ኢሬቻ የሚፈልገው። ይህንን ቱባ ባህላችን በደንብ መያዝ አለብን። ለፖለቲካ ብሌን፣ ለፖለቲካ ጥቅም፣ ለፖለቲካ ድምፅ ማግኘት ተብሎ የሚደረጉት ፖለቲከኞቹ የተቀሩት 360 ቀኖቹን ይጠቀምበት፣ አምስቱን ቀለኛ ይታው። ለሃይማኖት አባቶች ለሙስሊሙ፣ ለክርስታኑ፣ ለዋቅፈታ ለፕሮስታንቱ ለወንጌል ሰባኮች፣ እችን ቀኖች ይለኛ ይስተዋል። አገር ሰላም ሲሆን ሁሉም ነገር ይሆናል። የሰላምን ዋጋ መገመት አትችልም። የሰላምን ዋጋ የምታቀጠው በቀጥታ የምታቀው በሰላም ውስጥ ሆነ አይደለም፣ ያ ሰላም ሲደፈርስ ይህንን በሚገባ በተለይ ሀገራችን የገጠሩ ማህበረሰብ እየኖረበት ያለውን አይታ በዚሁ አጋጣሚ የእያንዳንዱ ሰው ማንም ይሁን በዚህ ቀን እንደው በዚህ ምድር ላይ እስካለ ድረስ አንድም የህብረተሰብ አካል ነው፣ አንድም የእግዚአብሔር ፍጡር ነው። ማንም ይሁን ፖሊሱም በለው ፖለቲከኛውም በለው ወታደሩም በለው ሌላው ደግሞ አይ፣ ይህን አላዋጣኝም፣ ፍትሃዊነት ጎሎኛል ብሎ በየቦታው ያለም ሰው የዛችን ቀን ለዛች ቀን ብቻ የሚጠብቋት አሉ። ከእግዚአብሔር ጋር እንነጋገር ያለን ብሎ ለእነሱ መተው ነው። ለኢትዮጵያ ሕዝብ የሚያስተላልፈው መልእክት ሰላምን እናውርድ ኢትዮጵያኖች ፊታችን፣ አስተሳሰባችን፣ ሁሉም ኢትዮጵያኖች፣ ኦሮሞዎች፣ ብሔር እና ብሔረሰቦች ፊታችን ወደ ሰላም እናምጣ። ወደ ሰላም ከመጣን ብዙ ነገሮች ልንሰራ እንችላለን። ሰላም ደግሞ በማናገር ብቻ አይመጣም። ፓርቲዎች፣ ተፎካካሪ ፓርቲዎች፣ አገሪቷን የሚመራ ፓርቲዎች በውይይት ችግራችን መፍታት አለብን። በጦርነት መፍታት ከመሞከር በውይይት በውይይት በውይይት መፍታት ይቻላል። ጅምሮ አለ። አሁን ጅምሮ አለ። ይህንን ጅምር አጠናክሮ መቀጠል አለበት። ጦርነትን አስከፊነት የጦርነትን መጥፎነትን አውቀን ኢትዮጵያኖች ችግራችን በወንበር ዙሪያ ቁጭ ብለን ችግራችን የህዝብን ህዝብን ማዕከል አርገን ህዝቡን ጥያቄ ተቀብለን ህዝብን ማዕከል አርገን ህዝቡን ጥያቄ ተቀብለን ኢትዮጵያን ወደ ሰላም እናምጣ ለማለት መልእክት አለኝ።